አሰላሙ አለይኩም ወረሕማቱላ ወበረካቱሁ። ውድና የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች እንሻላ የዛሬው ትምህርታችን የሚሆነው የክፍል ሰባ ሁለት የአረበኛ የእጅ ጽሑፍ ንባባችን ይሆናል ማለት ነው። እንሻላ እንደሚከተለው አነብላችኋለሁ። እንሻላ ለአረበኛ ሚዲያ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሻላ። ቀጥታ ወደ ንባባችን እንገባለን። ቢስሚላህ አሲደመር በ እቺን ሳብ እናደርጋታለን። መጀመሪያ ላይ ያሉት ፊደላቶች ሁሉም ላይ አሊፍ ያለባቸው ማለት ነው። ትምጣችንን ሳብ እያደረግ ነው የምናነባቸው ማለት ነው። ጠይብ፣ አሲደመር በ አበ አበ ባሲደመርተ ባተ ባተ አፋችንን ከፈት እያደረግ ባተ ያለ ማለት ነው። አፋችንን ከፈት እናደርጋለን ማለት ነው። ባሲደመር አ ባአ እነዚህ ጋር ደግሞ ከሚሳቡ ፊደላቶች በመቀጠል ሀምዝ ከመጣ ምን እናደርጋለን? ድምጻችንን ትንሽ ከሌሎቹ ለየት ባለመልኩ ድምፃችንን ድምጻችንን ረዘም እያደረግ እናነባለን ተባብለናል ማለት ነው፣ ጽሑፍ ላይ ስንማር። ስለዚህ ባአ ባአ። ይህ አቀራር ቁርአን ላይ ነው ተግባራዊ የምናደርገው ማለት ነው። ወይንም ደግሞ ግዴታ የሚሆነው ቁርአን ላይ ቁርአን አቀራር ላይ ነው፣ ወይንም ቁርአን ስንቀራ ማለት ነው። ሌላው ላይ ችግር የለብንም ማለት ነው። ወይንም ደግሞ ችግር የለውም ባትስቡት። ቁርአን ላይ ግን ሳብ እያደረግን መቅራት አለብን። ቁርአን በተጅዊድ ተስተካክሎ መቀራት ስላለበት ማለት ነው። ጦይብ። ስለዚህ ባ ሲደመር አ ባአ እንላለን። ጦይ ስለዚህ ምንድን ነው ያልኩት? ከሚሳቡ ፊደላቶች በመቀጠል ሃምዘ ከመጣ ምን እናደርጋለን? ድምጣችንን ጨመር አድርገን ወይም ሳብ አድርገን እናነባለን ማለት ነው። ግልጽ ነው። ስለዚህ ምን እንላለን? ባእ ከሌሎቹ ለየት ባለ መልኩ ማለት ነው። ጦይም

ሳሮ ሳሮ ሻ ሲደመር አ ሻአ ሻ። ምክንያቱም ከሚሳበው ፊደል በመቀጠል ሻ ካል ነው ወይም ከመሳቢያ ፊደል ከአሊፍ በመቀጠል ሃምስ ስለመጣ ምን እናደርጋለን? ሻ ብለን ድምፃችንን

ጃ ሲትምር አ ጃአ ይህም እንደዚያው ነው ማለት ነው። ከመሳቢያ ፊደል በመቀጠል ከመሳቢያ ፊደል አሊፍ በመቀጠል ማመቷል ሐምስ። ስለዚህ ጃኣ ብለን እናነባለን ማለት ነው። ሌሎች ላይ ግን ከሁለት መጨመር አይቻልም፣ ማለ መቀነስም መጨመርም አይቻልም ማለ ይ ሓ ሲደመሮ ሓሮ ሓሮ ሲደመሮ ሮ ዳ

ሳሮ ሳሮ ሻ ሲደመር አ ሻኣ ሻኣ ይብ አንድ ጊዜ ርግምላችሁ አበ ባተ ባኣ